በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የሰኔ ጎልጎታም ልመናዋ ክብሯ የልጇም ቸርነት ከህዝበ ክርስቲያኑ ጋር ይሁንና አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ ሃያ አንድ ቀን በመካነ ጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጅ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ የተወለድ ጡቶቼንም ጠብተህ በግዕዘ ሕፃናት ብታድግ ሰማይና ምድር አይችልሁም፣ እክሆን የዓለም ዳርቻዎች አይወስንሁም፣ ምድርም ልትሸከም አትችልም። ቀላያት አብረትህ ከጥልቀታቸው የተነሳም የክረምት ማዕበልም በፍኛ አይሞሉም። አያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና ገረድ የምሆን በማዕፀኔ ዘጠኝ ወር ከአምስት ቀን ተሸክሜአለሁና ጡቴንም አራት ዓመት እየጠባ አድግሃለና፣ እለምንሃለሁ፣ እማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተም በጀርባ ያዝዬ አራት ዓመት ከአንዱ አገር ወደ አንዱ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬ ስማም። አቤቱ ማዕፀኔን ዓለም አድርገህ ዘጠኝ ወር ከአምስት ቀን የተሸከምኩ፣ አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ካንተ ጋር ከአገር ወደ አገር መሰደድን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች፣ ለጻድቃን ብቻ አይደለም፣ በዚያ ዓለም ሳሉ ስሜን ለሚጠሩም፣ መታሰቢያዬን ለሚያደርጉም፣ በአማላጅነቴም ለሚተማመነው አጣንም ነው እንጂም አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህ ችለትና በዚህችም ሰዓት ዐሥራ ሁለት የብርሃን መላእክትን ሁለት የይቅርታ መላእክትን፣ ሀያ አራት የምሕረት መላእክትን ከኔ ጋር ቁመው የልቡናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውንም ቸርነትን አታረቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረም በእግዚአብሔር አብ በባሕሪ አባትም ቃል ኪዳንን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይና ጨረቃም ከዋክብት ሳይፈጠሩም፣ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳንን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወት የሆነም ከአብ በተገኘ ያንተም የባሕሪ ሕይወት በሆነ ካንተ ጋር የተካከለ በጵራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረም አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን ዘጠኝ ወር ከአምስት ቀን በተሸከመችህ ማዕፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አራት ዓመት ወተታቸውን እየጠባህ ወይም እየተመገብ ባሳደጉ ሁለቱ ጥቶቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እለ ብዙዓት አይየን ቲሆሙ የተባሉ ጸርወተ መንበርህ ኪሩቤል በፍርሃትና በርአድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስከምንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ካይኖቼ እንደ ሰኔ ውሃ እየፈሰሱ በክብርት ስጋህ ላይ በወረዱ እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ምን ምን ሊቀርቡህ የማይቻል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፀን ሰምተው ጸንተው ለመቆም የማይቻላቸው ጽሁማት ቃላትን በሰሙ ጆሮቼ፣ ሰላሳ ሦስት ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክር በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድህን ዜና ወይም ምሥራሽ በነገረኝ ቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ፣ ልጅ ወዳጅ ሆይ በምጥ የተያዙትን ሴቶች ማዕፀን ይፈታ ዘንድ ሥልጣን በሰጥኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ፣ ልጄ ወዳጅ ሆይ የሰላምና የደህንነት መልአክ በሆነ በውራኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ፣ ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሰዳኪ መልአክ ጻድቅና ትውት በሆነ በሰላት መልአክ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸክም ባርባቱ እንስሳት ወይም ኪሩቤል ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ አነዋወርህም በማመስገን መንበርህም በሚያጥኑ ሀያ አራቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ ተልእኮታቸውን ለማፋጠን በሚፋጠን ዘጠና ዘጠኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ለምንሃለው። ልጄ ወዳጄ ሆይ እልፍ ሆነው በፊት በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በቀኝህ በሚቆሙ፣ እልፍ ሆነው በግራህ በሚቆሙ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ በመንበረ ዙሪያ በሚቆሙ እልፍ አላፋ ትጓን መላእክት ቃል ኪዳን ትገባልኝ ዘንድ ለምንሃለው። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ልጄ ወዳጅ ሆይ። ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ልጅ ወዳጅ ሆይ። በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ልጅ ወዳጅ ሆይ። በሰማይ ተላ መንበርህ በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት አገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በባተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከል ዮርዳኖስ በቅዱስ መንፈስና በአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና በእግሮችህ በቅዱሳን ሥጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሦስት ሌሊት ሦስት ማዓት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጅ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጅ ወዳጅ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማድረግም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጅ ወዳጅ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣት ነበልባላዊ እሳት በሚጋርድ ፍጹም በሆነ ባህርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጄ ሆይ፣ በማይሻረው መንግሥትህ በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኦ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጄ ሆይ፣ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጅ ወዳጅ ሆይ፣ ጠላትም በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳይል ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በእቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከእኔ ጋር ቁመ ልቡናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳን መናፍስ ሥልጣን ተሽሮ የጨለመ ኀይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረው ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኀጢአት ማሰሪያ ሰማያዊ በሆነ ባባት ሥልጣን ማሕያዊ በሚሆን በአንተም ሥልጣን የኀጢአትን ሥር ቈራርጦ የሚጥል ነፍስን ከሥጋ የሚለይ ስውል ነበልባላዊ በሆነ በመንፈስ ቅዱስም ቃል የተፈቱና ነፃ የወጡ የሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተ ወደ እኔ ትመጣ ዘንድ እለምንሃለሁ፣ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየሽ ጊዜ ምድር ተነዋወጠች፣ ድንጋዮች ወይም ማለቶችም ተሰነጣጠቁም። መቃብራትና የተዘጉ በሮችም ተከፈቱ። በዚህም ጊዜም ዘጠና ዘጠኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ ሰባት እጅ የሚያበሩ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፋት ወትልፊት አላፋት መላእክት በግራና በቀኝ ተሰልፈው ወረደም። እመቤታችን ማርያምን ይህን ሁሉ ባለች ጊዜ ልጇን ወዳጇ በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልንም ዘጠኝ ወር ከአምስት ቀን በማፀንሽ የተሸከምሽኝ አይደለምና አላት። ቡርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ አኳዋን አላየውህም፣ የሰውን ሥጋ ለብሰህ በግዘፈ ሥጋ በማፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየው። ጌታችንም መለሰ እንዲህም አላት፣ እናቴ ወላጄ ሆይ ዘጠኝ ወር ከአምስት ቀን በማዕፀንሽ የተሸከምሽኝ በጀርባሽ የሚያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽዋ ንጹ የሆነ ጡቶችሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና ቡርቅት መርገመ ነፍስ መርገመ ሥጋ የሌለባት ማርያምም ለልጇ ለወዳጇ እንዲህ ስትመለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባዬ መጠጊያ ያንተነ እምነቴም ባንተ ላይ ነውና ገና በእናቴ ማዕፀን ሳለሁ አንተ ጠበትከኝ አጸናኸኝም። ለሁልጊዜም መታሰቢያይና አለንተ ያንተነ በኋለኛውን ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህ ፈቃድ መሐያዊ በሚሆን በመንፈስ ቅዱስም ፈቃድ ከእኔ ትወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅና ትማርያም የምነግርህንም ሁሉ መታሰቢያዬን ለሚያደርጉ በስሜም ቤተ ክርስቲያንን ስለሚሠሩ አንተ የብርሃን ማዕደር አዘጋጅላቸው። አቤቱ ስለ ስሜ ታረዘውን ያለበሰ በሰው እጅ ያልተሠራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሳቸው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀም በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበው ያበላውን የሕይወት እንጀራ አብላው፣ ሰማያዊ በሆነ ማዕደም አስቀምጠው። ለተጠማ ያጠጣው በኤዶም ገነት ከሚፈሰው የሕይወት ውሃ ጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደሰተና ያጽናና ስለ ስሜ ብላ አስደስተው ዕድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኝ ቅዱሳን ጋር አድርገው አቤቱ ምስጋናዬን የሚናገሩትን በመጽሐፍ የጻፈ ያስጻፈ በእኔ ስምም የጸለየም ሰማያዊ በሆነ አምደ ብርሃን ስሙን ጻፈው በጸሎቱም ተማምኖ ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን አይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ከፈለው አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቢያን ያደረገም ወይም ዝክሬን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንን ይሁን እንደ ወደሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸም የብርሃን ቦታ አዘጋጅለታለሁ በመንግሥተ ሰማያትም ንጹህ ማደሪያን ሰጠዋለሁ ከባህሪ አባቴ ከአብ ከባህሪ ህይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ የታመመውንም በስምሽ ጎበኘ ታሞ ባልጋ ላይ በተኛ ጊዜ ጎበኘዋለሁ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም እርኩሳን መናፍስትም በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ በችግሩ ጊዜ ረዳት ሆነዋለሁ ዳግመኛም በስምሽ ለታረዘ ወይም ለተራቆት ያለበሰም በሰው እጅ አልተፈተለና ያልተሠራም ኅብሩ ዕጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅ ነጭ ሆነም ከሄዶም ገነት ከሚፈሰው የሕይወት ውሃ ጠጣዋለሁ በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባት የፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈም እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ አይሰጠም እኔ ከፀሐይ ከጨረቃ ይልቅ ሰባት እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ ማዕዛ ዕጣንንም ለሰጠ ማዕዛውን ሽታውን እንደ መላእክት ማዕዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በህልም የሚያስደነግጡ በማልት በሾ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላትነት የሚመሰሉ፣ በስካር በቁጣ የሚመሰሉ፣ ልብን በመፋቅ በቃር የሚመሰሉ፣ በጥርስ በሽታ አፍን በማምረር በራስ ምታትና በአይን ህመም ቢሆን የሚመሰሉ፣ በልብ ህመም ወይም በሆድ ቁርጠት የሚመሰሉ፣ በንዳድ ወይም በወባ በማንቀጥቀጥም ቢሆን የሚመሰሉ፣ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ፣ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብም ቢሆን የሚመሰሉ በአራዊትና በአዋፍም ጩኸት በፀሐይና ሐሩር ወይም በቁርና በአመዳይ በውርጭና በነፋስ ንውፅ ውስታ ኃይል ወይም በውሻ መንከስ የሚመሰሉ በእፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እኒ ሁሉ አይቀርቡም። ይህችን መጽሐፈ ጸሎት በንጹሕ ሕሊና በቅልቡና የያዘም የቡዳ ዓይን አያስፈራውም። ይህች መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች ወይም ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶም ኩብኩባም በጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም፣ ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና ለሚይዛት ሁሉ ከደዌ አድነዋለሁ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤና ቢሆን እኔ ፈጥኛ ነሰዋለሁ። ኀጢአትም ቢኖርበት ይሰረይለታል። ደዌውም ለሞት የታዘዘ ቢሆን እኔ አስቀድሜ የመላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። በሦስተኛው ሰማይም በደረሰ ጊዜ መናፍስተ ርኩሳን አይቃወሙትም። ጸዋጋና አጋንንት ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔንና የባሕርይ አባቴን አብን፣ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። ዐሥራ ሁለቱ ሊቃነ መላእክትም ከዝርግፍግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽታ መብረቅም በመሰለ የእሳት ሠረገላ ሆነ ይችን ጸሎት የያዘ ሰው እንቀበለው ዘንድ እስከ አምስተኛው ሰማይ ድረስ እንወርዳለን። በደረት ያቀፌ ባሕረ እሳትን አሻግረዋለሁ ወደ መንበረ መንግስት ያቀርበዋለሁ። መንፈሳውያን የሠራዊተ መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? መቶ በጎች ያሉት ሰው ከመቶ አንዲቷ ብትጠፋበት ዘጠና ዘጠኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜም በትከሻው ተሸክሙ ካልጠፉት ከዘጠና ዘጠኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ። ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አጥሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይህችን መጽሐፍ በሚደግማትና በሚዛሰው ሰማያዊያን የመልአክ ሠራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት እቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድን፣ ቅጥቅጥ በየዓይነቱ በሽታ ሁሉ አይቀርብም። ይህችን የጸሎት መጽሐፍ በንጹሕ ለያዛት እርሱን ልጆቹን ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቡና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡን ፈቃድ አደርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እሱ ይመጣሉ። ይችን መጽሐፍ በንጽሕና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ወይም ተስፋ ሰጠውሽ፣ ብሩቅት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነውና አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነው በሚካኤል የመወለደን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው ስድስት በሆነ ምለዋና አየንት በሆኑ መንበሬን በሚሸከሙ አራቱ እንስሳት ወይም ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬን በአንድነት ቅዱስ ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ በሃያ አራቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላዬ በሚቆሙ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በዕልፍ አላፋት ብዙ የብዙ ብዙ በሚሆኑ ትጎን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤል በሴት በቃይንና በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛም ምድርን በንፍሮ ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በነው ቃል ቃል ኪዳን ገባሁልሽ። የትእዛዝ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከ ጸዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም፣ ስለ ባለሟሌ ስለ ይስሐቅ፣ ዘሩም በአሥራ ሁለት ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በብንያም በሌዊና ይሳኮር በአሥራ ሁለቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹዋን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። ዘጠኝ ወር ከአምስት ቀን በተቀመጥኩባት ንጽሕት በሆነሽ ማፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጽህነቱ ከሄዶም ምንጩሃ ንጣቱ ከበረድና ከወተት የበለጠውን ወተት መገበ ባሳደጉ እንጥቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ አሥራ አምስቱ ነቢያት ሄሮድስ ባስገደላቸው አስራ አራት ሺህ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው በሰጡ ሰባ ሁለቱ አርድት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግር የመረገጫ በሆነችው ታህታዊት ምድር ቃል ኪዳን ገባሁልሽ። ነገደ እሳት በሆነ የእሳት መጋረጃይም ፍጹም ማደሪያዬ በሆነ ባሪያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ ሦስት መዓል ሦስት ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከእነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በአርባኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ደህንነት የምታስገኝ ትንሣኤንም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውን በጽዮን በደብረ መንግሥቴ በመቃብሬ ቦታ በጎልጎታም ንጹሕ ብሮ በሆነ ደም ግባትሽ ንጹዋት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ የብዬ በራሴ አልኩልሽ። በአንቺ ስምን በሚቀደስባት ታቦት እኔ ረባለሁ፣ መሥዋዕቱንም አሸታለሁ፣ እንደ አቤል መሥዋዕት እቀበለዋለሁ። መርገመ ስጋ መርገመ ነፍስ የሌለባት በቤታችንም መለሰችለት። አንተ ብሩክ ነህ ሰማያዊ አባትህም ብሩክ ነው የባር ሕይወትህም መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነትህ ስለ ሰጥኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸራ አባትህም ምስጋና ይገባል፣ ማሕየዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል። ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አድረገም። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች፦ አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግሥትህም ስም ይባረክ፣ ከመንፈስ ቅዱስ ጋራም ክብር ጽንህ ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎችች ከጸዋጋን አጋንንትን መከራ እኔን አድኚ አሜን አቡነ ዘበሰማያት ወጸሎተ ሃይማኖት